በአመሻሹ ሆቴሉ ባረንዳ ላይ ሶመርና ቱርካን ራት እየበሉ ነው። በጣም የሚጣፍጥ ምግብ ነው ሲመስለኝ፣ ልጃችን አሳ በጣም የምትወድ ይመስለኛል። ቱርካን በደንብ ቤ ብሎ ይጨምርላታል። እርሱ እንደጨረሽ ደግሞ እጨምርልሻለሁ ይላታል። ቱርካንም ራስ አሳ ትወዳለች ብዬ አስባለሁ፣ ሚኔም ትወዳለች ብላ ሶመርን ለትንሽ ደቂቃ ካየችው በኋላ ለመሆኑ ግን ከሚኔ ጋር እንዴት የተገናኛችሁ ትለዋለች። ሶመርም ቱርካን ምን እያልሽ ነው? ምንድን ነው የምታወሪው? ከዚህ ፊት ነግረሻለሁ እኮ ይላታል። በድንጋጤ የሚመገብበት ሹክ ከማንኪያ እያስቀመጠ እዚህ፣ ደግሞ ሚኒ የህፃኗን ይዛ ጠፍታ ሙሉ ቤተሰቡ ጭንቀት ውስጥ ገብቷል። ወይዘሮ ሩቻ ለፖሊስ አሳውቃለች። እርሷ ግን ጨፈራ ቤት ገብታ ለሌላ ታሪክ ውስጥ ናት። ቱርካን በድንጋጤ ፈዞ የተቀመጠው ሶመርን ትወርድበት ይዛለች። ስማ አንድ የሰክራ ያልከኝ ታስታውሳለህ? አባት ሎን ነው ያልከኝን፣ ያኔ የሞኛ ሀሳብ እያሰብኩ ነበር። ሶመር ከኔ የልጅ መውለድ ይፈልጋል እያልኩ አስታውሳለሁ። ያን የሚኒ እርጉዝ ነበረች አንተ ግን ምን አይነት ሰው ነህ? አልበቃ ብሎ ያለ ምንም ሀፍረት ሁለት ሴት አንድ ቤት ለማኖር ሞከርክ። የወለ መጥፎ አባት አይደለህም፣ ግን አስመሳይና ውሸታም ሰው ነህ ብላ ከተቀመጠችበት ተነስታ ትተው ትሄዳለች። ኦዛሬ የድብቅ ልጁን ምስጠፋን ወደ እናቱ ወስዶ ከእናቱ ጋር ካገናኙና ካስታረቀው በኋላ ራት አብሯቸው ይበላል። ሙስጠፋም ሙስጠፋም ከእናቱ ጋር ያሳለፈውን የህይወት እጅግ ከባድ ውጣ ውረድ ለአባቱ ኦዛር ይነግረዋል። ቱርካ ልብሷን ሰብስባ ወጣ ለሜር ስትሞክር ሶመር ሮጦ ሄዶ ከፊቷ በመቆም ቱርካን ከዚህ ከወጣሽ ከሁለተኛ እንደማላይሽ ስለማወቅ ከዚያቶችም ብሎ የክፍሉን በር ይቆልፍባታል። ቱርካን ከሚኔ ጋር ግንኙነት የነበረኝ አንችን ከማወቂያ በፊት ነው። አሁን ላይ ሚኔ የልጅ እናት ብቻ ናት። ሌላ ምንም አይነት ግንኙነት የለንም። እባክሽ እመኚኝ። አሁን ላይ እኔ አንችን በጣም የምወድሽ ላጣሽ አልፈልግም ይላታል። ቱርካንም ስማ ከአሁን በኋላ እኔ ያንተ ሚስት አይደለውም ብላ ቀለበቷን አውልቃ ተወረውረዋለች። ሚኔ ሕፃኗን ከሆስፒታል ይዛ ስትወጣ ነስሬን ታገኛታለች። ታክሲ ውስጥ ይዛ ትገባለች። ሹፌሩን ወደ እነ ሩቻ ንቤቱ ስደን ትለዋለች። ይህኔ ሚኔ አይ ወደዛ ቤት ተመልሼ መሄድ አልፈልግም በፍጹም አልድም ስትላት እሺ ብላ ወደ ቤቷ ይዛ ትሄዳለች። ቤቷ ይዛ ትሄደችም ቤቷ ይዛ ከሄደች በኋላም ምግብ ትሰጣታለች። ህፃኗንም ትንከባከበላታለች። ስለ ቤተሰቦቿም ትጠይቃታለች። ምንም እያለቀሰች ከቤተሰቦቿ ጋር ከተለያየች እንደቆየች እና ጥሩ ግንኙነት እንደሌላቸው ትነግራታለች። ነትሬንም ማልቀስና ተስፋ መቁረጥ እንደሌለባት ወጣት እንደሆነችና ብዙ ነገር መስራትና መቀየር እንደምችል እየነገረች ታጽናናታለች። ቱርካን ሶመር ከቆለፈበት ክፍል መውጫ አጣ። ሳሎን ላይ ወዲያ ወዲህ እያለች እያለ ሶመር ሻውር ወስዶ ወደ እሷ እየመጣ፣ ቱርካን እባክሽ ይቅር በይኝ። አንዲት ዕድል ብቻ ስጪኝ እባክሽ። እስካሁን የሰራኋቸው ስህተቶች በሙሉ አርማለሁ። ሁሉንም ወደ ነበረበት መልሳለሁ፣ አስተካክላለሁ። ከዛም አብረን መኖር እንጀምራለን፣ ልጅም ይኖረናል ይላታል። ቱርካንም አይ አይመስለኝም፣ ያልከው ነገር ሁሉ ይሆናል ብዬ አላስብም እያለችው እያለ ክፍሉ ይንኳኳል። ሶመር ሄዶ በሩን እንዳከፈተው በድንጋጤ ፈዞ ይቀራል። ሚኒ ነበረች የመጣቸው። ቱርካን መውጫ አማራጭ ስታጣ በሶመር ስልክ ያሉበትን ሆቴል ነግራ እየጠበቅኩሽ ነው የሚል መልእክት ልካላት ነበር፣ የመጣቸው ሶመርን ከድንጋጤ ለመንቃት እየሞከረ ምን ታደርጊያለሽ እዚህ ለምን መጣሽ? ይላታል። እስቷ መራስ ኮነ ነ ያልከኝ ትለዋለች። ቱርካን የሶመርና የሚኒ ፍጥጫ ቆማ እየተከታተለች ነው። አድማጮች፣ በቀጣይ ምን ይፈጠራል ይዤላችሁ እመጣለሁ። ተከታተሉን።